ድርሳነ ሩፋኤል ዘሠኔ አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም ለምናምን በተባረከ ወርኀ ሰኔ የሚነበብ የሊቀ መላእክት ቅዱስ ሩፋኤል ዜና ነው። በሰማያዊት የቃል ኪዳኑ መቅደስ አቃቤ ሆቶ ሆኖ አምላኩን የሚያገለግል በአማላጅነቱም ማኅፀንን የሚፈታ የተቸገሩትንም የሚረዳ የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከሁላችንም ጋር ይሁን ለዘላለሙ አሜን። ለጉዞ በሚቀጠር አገልጋይ ሰው ተመስሎ ጦቢያ ካገኘው ጊዜ ጀምሮ ይህን ጦቢያን በጉዞው ረድቶ ወደ መልካም ሰው ራጉዌል ቤት እንደወሰደው በዚህ መጽሐፍ ውስጥ ተጽፎ በወርኀ ግንቦት ከሚነበበው የተከተለ የሊቀ መላእክት ቅዱስ ሩፋኤል ድንቅ ስራ እንሆ እንመሰክርላችኋለን። ደግ ሰው ራጉዌል በቤቱ ውስጥ የጦቢት ልጅ ጦቢያና አዛሪያ በተባለ መንገደኛ ሰው ተመስሎ የተገለጸ ቅዱስ ሩፋኤል ይበሉ ዘንድ በጉን አርዶ ባቀረበላቸው በዚያች ሰዓትም በጦቢት ልጅ ጦቢያ ላይ ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ የማስተዋል መንፈስ አደረበት። ይህ ጦቢያም በዝግታ አንተ ወንድሜ አዛሪያ ሆይ በመንገድ ሆነን የነገርኸኝን ነገር ወድጀዋለሁ። ልጅቷም እግዚአብሔርን የምትፈራ ጠባይዋን መልካም ትመስላለች። ስለ አባት የጦቢት ጉዳትም የራጉኤል ሰዎች ሁላቸው ይህች መልካም ልጁም እንዳዘኑ አይቻለሁ። የእግዚአብሔር ፈቃዱ ከሆነ ለአባቷ ራጉኤልና ለእናቷ ድና በመንገድ ላይ የነገርከኝን ተናገርልኝ አለው። ከማእድም አስቀድሞ ይህ በመንገደኛ ተመስሎ የተገለጸና አዛሪያ የተባለ ቅዱስ ሩፋኤል ተነስቶ ለዚህ ጦቢያ ሚስት እንድትሆነው ይሰጡት ዘንድ ለአባትና እናቷ ስለዚች መልካም ልጃቸው ሳራ ተናገረ። የዚች መልከ መልካም ልጃቸው ሳራ አባት ራጉኤልም አንተ ከዚህ ወጣት ልጅ ጦቢያ ጋራ የመጣ አዛሪያ ሆይ አንተ በእውነት የተባረክ ነህ። እንደ ቃልህም ይህቺ ልጄ ሳራን ለእርሱ ሰጠዋለሁ። ነገር ግን እውነቱን እገልጽልሃለሁ። ይህች ልጅ ሳራ ቀድሞ ሰባት ወንዶች ወደ እርሷ በገቡ ጊዜ በሌሊት ሞተውባታል አለው። አዛሪያን የተመሰለ ቅዱስ ሩፋኤልም ስለ ደግ ሰው ጦቢት ቅንነት ብሎ የወደደውን ያደርግ ዘንድ ስለ እርሱ እግዚአብሔር ያውቃል። አንተ ግን ቃሌን ስለተቀበልከኝ እግዚአብሔር የትህትናህን መባ የምትፈጽመውን በጎ ምግባርን ሁሉ ይቀበልህ አለው። የዚች ሳራ አባት ራጉኤልም የእግዚአብሔር ፈቃዱ ከሆነ ጦቢያም በልቡ ከወደዳት ይውሰዳት። ነገር ግን እስከዚያው ድረስ ደስ ይበለው። አንተም ወንድሜ አዛርያ ተቀመጥ ከመሄዱም ብሎ አለ። ጦቢያ ግን ጋብቻዬን ከእርሷ ጋር ፈቀዳችሁ እስክትጨርሱልኝ ድረስ በዚህ ምንም ምን አልቀምስም አለ። ያ ደግ ሰው ራጉኤልም ከእግዚአብሔር ሰዎች አንደበት በት የምትወጣ የእውነት ቃል አንዲት ናት። እንግዲህ ወዲህ እንደ ሕጉ እርሷ ከወገኖች የተገኘች እህትህ አንተም ወንድሟነህና ውሰዳት እግዚአብሔር በአማረ ትዳር ያኑራችሁ ብሎ መረቃቸው። ሚስቱ ዕድናንም ጠራት። ይህች ሳራም እናቷን ተከትላ መጣች። የጋብቻ ደብዳቤዎቻቸውን ጽፎም ጽሑፏን አተማት። ይበሉ ይጠጡ ዘንድም ጀመሩ። ከዚህ በኋላም ይህ አስተዋይ ሰው ሌላ ክፍል አዘጋጅተች፣ ሙሽራዋ ልጃችን ሳራን አስገቢያት አላት። ባሏ ራጉኤል እንደነገራትም አደረገች፣ አስገባቻትም። እያለቀሰች የልጇን እንባም እያበሰች ልጄ ሳራ ሆይ እስካሁን በደረሰብሻ ሀዘን ፋንታ የምድርና የሰማይ ፈጣሪ እግዚአብሔር ደስታን እንደሚሰጥ ሽመኛ አለቻት። ጦቢያንም ወደ እርሷ አስገቡት። እርሱም አዛሪያ ብሎ የሚጠራው ቅዱስ ሩፋኤል በመንገድ የነገረውን አስቦ የጣን ቆቆሩን ይዞ መላክ እግዚአብሔር ሊቀ መላእክት ቅዱስ ሩፋኤል እንዳዘዘውም የዚያን አሳ ጉበቱንና ልቡን ጨምሮ አጤሰው። በሳራ ሁለት ራጉኤል ላይ አድሮ ሰባት ባሎቿን በየጊዜው የገደለባት አስማንዲዮስ የተባለ ያ ክፉ ጋኔንም ደንግጦ ተስበደበደ። ጦቢያም ውዴ ሳራ እንደ ህጉ የሚፈጸም ደስታችንን ራርቶ የባረክልን ዘንድ ተነሺ ወደ እግዚአብሔር እንጸልይ፣ አላት። እምነትንም ተመልቶ እጆቹንም ዘርግቶ ወደ ፈጣሪው እግዚአብሔር አንጋጦ፣ አቤቱ ደስ አሰኝ ተኸኛልና አመሰግንሃለሁ። የአባቶቻችን አምላክ አንተ ምስጉን ቅዱስ ነህ። ክብርን የተመላ ስምህ ለዘላለም ቅዱስ ነው። የፈጠረኸው ሁሉ ያመሰግንሃል። አዳምን ፈጥረህ ተረዳው ዘንድ ሔዋንን የሰጠኸው አንተ ነህ። ከእነርሱም ልጆች ተገኙ። አንተ ሰው ብቻውን ይሆን ዘንድ አይገባውም፣ የምትረዳው እንፍጠርለት ብለሃልና። አቤቱ አሁንም ይህችን ሴት የማገባት ስለ ስጋ ፈቃድ አይደለም፣ ስለ ሕግ ነው እንጂ። ስለዚህም አንተን በማመን ተደስተን እንኖር ዘንድ በእኔም በእርሷም ላይ ይቅርታህን ላክ እያለ ጸልየ። ሳራም ጦቢያ በተናገረ ጊዜ አሜን ትል ነበር። ጦቢያም እንግዲህ በእምነት ጸልዮ ከዚያ አሳ ልብና ጉበት ጋራም እጣኑን ጨምሮ ባጤ ሰው ጊዜ የደነገጠና የተስበደበደ አስማንዴዎስ የተባለ የክፉ ጋኔን ሸሽ ሲሸሽም ሊቀ መላእክት ቅዱስ ሩፋኤል ይዞ በነበልባለ እሳት ገረፈው። ወደ ጥልቁ የእሳት ባህር አዘግትም ጣለው። ሁለቱም ሳራ ሁለት ራጉኤልና ቅዱስ ሩፋኤል ረዳት ሽማግሌ የሆነለት ይህ የጦቢት ልጅ ጦቢያ ግን በዚያች ሌሊት በሊቀ መላእክት ቅዱስ ሩፋኤል አማላጅነት በደስታና በሰላም አደሩ። በማግስቱም ገና ሌሊት ሳለ ልቦናው ቀን የሆነ ራጉኤል ተነስቶ ምናልባት ይህም እንደ ሞቱት ሰባት የልጅ ባሎች አይተርፍም፣ ይሞት ይሆናል ብሎ መቃብር ሊቆፍር ሄደ። መቃብሩንም ቆፍሮ እና አዘጋጅቶ ወደ ቤቱ ተመለሰ። ሚስቱ ድናንም የልጃችን ሳራ ባል ጦቢያ በህይወት እንዳለ ካልሆነም ማንም ሳይወቅ እንቀብረው ዘንድ እስኪ የምታየው አንዲት ልጅ ላኪ አላት። የተላከችውም ልጅ ሄደች፣ ደጁንም ከፍታ ሁለቱም ሙሽሮች ተኝተው አገኘቻቸው። ተመልሳም ደህንነታቸውን ተናገረች። የሳራ አባት ራጉኤልም ከሚስቱ ድና ጋር ሆኖ የልጁ ባል ጦቢያ በህይወት ከመገኘቱ የተነሳ ደስ ተሰኘ። በተባረከች ቅድስት በረከት የጎበኝህኝ አቤቱ አንተ ቡሩክ ነህ አገልጋዮችን መላእክት በአለም ዙሪያ ያሉ የተመረጡ ቅዱሳን ሁሉ ጻድቃንም ያመሰግኑሃል። ያሰብኳት በደሌንም ይቅር በል እንደ ተጠራጠሩ እንዲሁ አልተፈጸመምና በላያችንን እንደረበበች እንደ ይቅርታ ብዛት ነው እንጂ እሊ ብቸኞች ወጣቶችንም ራራህላቸው። ህይወታቸውንም በጤናና በሰላም በደስታም ይፈጽሙ ዘንድ ከይቅርታ ብዛት የተነሳ አቤቱ ቸርነትን አደረክላቸው። ከዚህ በኋላም ያን መቃብር ይደፍኑ ዘንድ አገልጋዮችን አዘዛቸው። እስከ 14 ቀናት ድረስም ታላቅ ግብዣ አደረገ። ከደስታው ብዛት የተነሳም የሰርጋቸው ተድላ ደስታ እስከሚፈጸምባቸው 14 ቀናት ወደ ሀገሩ እንዳይመለስ፣ በኋላ ግን የእርሱን ሀብት ግማሹን ይዞ ወደ አባቱ፣ የተረፈውንም እርሱና ሚስቱ ከሞቱ በኋላ ሁሉን ይወርሱ ዘንድ ጦቢያን ቃል አስገባው። ያን ጊዜም ጦቢያ ቅዱስ ሩፋኤልን ጠርቶ አንተ ወንድም ያዛሪያ ሆይ ይህ የሰርጋችን በዓል ሳያልቅ እንዳልሄድ ራጉኤል ቃል አስገብቶኛልና እባክህ ሁለት ብላቴኖችን አስከትለ በግመሎች በሜዶን አውራጃ በራጌስ ከሚኖር ገባኤል ዘንድ ብሮቹን ይዘህና ገባኤልንም እንጂ ወደዚህ ባል ጥራው አባት የጦቢት የምንመለስበትን ቀን ይጠብቃልና፣ እጅግ ከዘገየሁም ይጨነቃልና አለው። ቅዱስ ሩፋኤልም የጦቢያን ነገር ሰምቶ እንደ ባልደረባ ታዘዘው። ጦቢያ ግን የሚታዘዘው ይህ ቅዱስ ሩፋኤል ማን እንደሆነ ገና አላወቀም። ለእርሱ የመሰለው ስለ ደሞዝ የሚያገለግል መንገደኛ ሰው ብቻ ነው እንጂ ስለዚች የጦቢያዊ ዋህነትም ሊቀ መላእክት ቅዱስ ሩፋኤል ደስ ተሰኝቶበት አስቀድሞ ከጦቢት ለግባኤል ተጽፋ የተሰጠቻቸውን የታተመች ደብዳቤ ከጦቢያ እጅ ተቀብሎ በሜዶን አውራጃ ራጌስ ወደሚኖረው ግባኤል ዘንድ ሄደ። በማግስቱም ብሩን አመጣለት። ጦቢያም አዛሪያ የተባለ ሊቀ መላእክት ቅዱስ ሩፋኤልን ከልቡ አመሰገነው። የጦቢያ አባት ጦቢትም በሀገሩ ሆኖ ቀናትን ይቆጥራል። የቀጠራቸው ቀን ተፈጽሞ በሚመለሱበት ቀን ስላልደረሱም ልጄ ምናልባት አግብቶ ይሆን ወይስ ገባኤል ሞቶ ብሩን የሚሰጠው አጥቶ ይሆን እያለ ስለ ልጁ ጦቢያ ብቻውን ይተክዝ ነበር። ሚስቱ ሃና ግን ልጄ ጦቢያ ሞቷል እያለች ትዘበዝበዋለች። እያለቀሰችም አንተ የዓይኔን ብርሃን ልጄን ልከኸው ባይጠፋ ኖሮ እንዲህ ባላዘንኩም ነበር ትለው ጀመር። ጦቢትም ዝምበይ በይ በሕይወት አለ አላት። ሃናም አንተ ዝምበል እንደ ሰነፍም አትቁጠረኝ፣ ልጄማ ሞቶ ነው ትለዋለች። ልጇ ጦቢያ ወደ ሄደበት ጎዳና ወጥታም ታለቅሳለች። ስለ ልጇ ጦቢያም ስታለቅስም እህልን ልትበላ ዝምም ልትል አልቻለችም። ተመልሶ ወደ አገሩ እንዳይሄድ ያስማለው የተድላ ደስታው 14ቱ ቀናት በተፈጸሙ ጊዜም ጦቢያ ደግሰው ሰው ራጉኤልን እንግዲህስ ቃል ያስገባሃኝ 14ቱ ቀናት ተፈጽመዋል። ና ወደ አባትና እናቴ ዘንድ ሸኘኝ። አባትና እናቴ ተስፋ ቆርጠው እንግዲህስ እንደሚያገኙኝ ተስፋ አያደርጉም። ራጉኤልም ከፍቅሩ ጽናት የተነሳ የምስራቹን የነግሩት ዘንድ ወደ አባት ጦቢ ዘንድ እልክበታለሁ። አንተ ተቀመጥ አለው። ጦቢያ ግን አይሆንም ወደ አባቴና እናቴ የሄድ ዘንድ ሸኘኝ እንጂ አለው። ራጉኤልም ተነስቶ ሳራንና የሀብቱን ግማሽ ሰጠው። ልጆቼ ሳራና ጦቢያ ሆይ የአባቶቻችን የአብርሃምና የይስሐቅ የያዕቆብንም ቤት የባረከ የሰማይና የምድር ፈጣሪ እግዚአብሔር ሳልሞት የእናንተን ፍሬ አይ ዘንድ ዘራችሁን ይባርክ። አንቺም ልጄ ሳራ እንግዲህ ዘመዶችሽ ናቸውና ስለ አንቺ መልካም ነገርን እንሰማ ዘንድ አማቾችሽን እንድታከብሪ አደራ ሲል መረቃቸው። የራጉኤል ሚስቱ እድናም አንተ የምወድህ ልጄ ጦቢያ ሆይ የምድር የሰማይ ፈጣሪ እግዚአብሔር ከልጄ ሳራ ልጆችን ሰጥቶ አይቼ በእስራኤል አምላክ እግዚአብሔር ፊት ደስ ትሰኝ ዘንድ በኑሮ ሁሉ ይባርክህ። ልጄ ሳራንም በምንም ምን እንዳታሳዝናት አደራ ላሃለሁ። ራጉኤልና ሚስቱ እድናም በአንድነት እሊህ ሁለቱ ሙሽሮዎች ሳራንና ጦቢያን በሰላም ሸኟቸው። ይህ ሁሉ የሆነውም ከሊቀ መላይክት ቅዱስ ሩፋኤል አማላጅነት የተነሳ በእግዚአብሔር ኃይል ነው። አጋንንትን የሚያጠፋ የሊቀ መላይክት ቅዱስ ሩፋኤል ጸሎትና በረከቱ ከመላው ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ጸሎትና በረከቱ ለዘላለሙ በላያችን ይስፈንና ይቅርታን ከፈጣሪው ዘንድ የሚለምን የሰው ልጆች ቁስልን የሚፈውስ ማህፀንን በተአምራቱ የሚፈታ አቃቤ ሕይወት ሆኖ አምላኩን የሚያገለግል ሊቀ መላይክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። ከልዑል እግዚአብሔር ፈቃድ የተነሳ በውስጧ ታምራት በሚደረግባትና የሁላችን የእግዚአብሔር ቤተሰቦችና የቅዱሳንም ሀገራቸው በሆነች በዚች ቅድስት ሀገር ኢትዮጵያ ሊቀ መላእክት ቅዱስ ሩፋኤል ካደረጋቸው ታምራት አንዱን ከቅድስት ሀገር ኢትዮጵያ ሊቃውንት አንደኛው መላከ ብርሃን አይኔ ስለ ቅዱሳን መላእክትና ስለልቆቻቸውም አለቆቻቸውም ሊቃነ መላእክት ክብር በጻፉት መጽሐፍ ውስጥ ስለ ሊቀ መላእክት ቅዱስ ሩፋኤል ገናንነት መሰከረ። ይህ የቅዱስ ያሬድ መንፈስን ተመልቶ ቅድስት ቤተ ክርስቲያንን ሲያገለግል ይኖርና በቀናች ሃይማኖት ጸንቶ ያረፈ ሊቅ እንዲህ አለ። በቅዱሳን የገድላቸው መጽሐፍ ውስጥ ስለ ቅዱስ ሩፋኤል ድንቅ ስራ የተጻፈ አገኘው። መጽሐፉም እንዲህ ይላል። በቅዱስ ላሊበላ ምድር በስተሰሜን ባለች ቡግና በታችኛው ክፍል ወግረሲን በተባለች አውራጃ ውስጥ ከአለት ድንጋይ እየተፈለፈለ የዋሻ ቤተ ክርስቲያንን ያነስ ዘንድ ንጉሡ ካህን ቅዱስ ይምርሀነ ክርስቶስ በጀመረ ጊዜ ሊቀ መላእክት ቅዱስ ሩፋኤል ከእግዚአብሔር ታዞ መጣ። ቅዱስ ይምርሃነ ክርስቶስም ለአምላኩ እግዚአብሔር ቤት ተሆን ዘንድ ካሰባት ቅድስት ስፍራም እርኩሳን አጋንንትን አሳደዳቸው። እግዚአብሔርም ቅዱስ ይምርሃነ ክርስቶስን ወዳጄ ሆይ ለስሜ ቤትን ትሰራ ዘንድ መርጫሃለሁ፣ በስራ ሁሉ እኔ ካንተ ጋራ ነኝ፣ ትዛዜን የሚፈጽም አቃቤ ሆት ሆኖ ያገለግለኝ ዘንድ የሾምኩት ሩፋኤልን ሰጥቻሃለሁ። በስራ ሁሉ በጥበብም ሁሉ አስተዋይ ያደርግሃል፣ ከክፉም ሁሉ ይጠብቀሃል። ሊቀ መላእክት ቅዱስ ሩፋኤልም በአምላኩ እግዚአብሔር ትእዛዝ ከዚያች ሰዓት ጀምሮ ቀንም ሌሊትም ከዚህ ንጉሥና ካህን ቅዱስ ይምርሀነ ክርስቶስ አልተለየም። የህንፃ ጥበብን ገለጸለት፣ በምስጢርና በጥበብ እውቀትም አስተዋይ አደረገው። ፈታየ ማየፀን ረዳይ ምንዱባን የሆነ የሰዓታውያን ስልጣናት አለቃ የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከመላው ህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን።